ገና የሶስት ዓመት ዕድሜ ያለው ጎሽ የዓለማችን ግዙፉ ጎሽ በመባል ጊነስቡክ ላይ ተመዝግበዋል። በዚህ ግዝፈቱ ምክንያትም ኪንግ ኮንግ የሚል ስያሜ ወጥቶለታል። ኪንግ ኮንግን የምታውቅ፣ የዚህ ጎሽ ቁመት ስድስት ጫማ ከዜሮ ነጥብ ስምንት ኢንች ይረዝማል ተብሏል። ስድስት ጫማ ስል በሽፍነው ወይስ በነጠላ ጫማ ተለክቶ ነው የምትሉ ካላችሁ ገና ካሁኑ አንድ ሜትር ከሰማንያ አምስት ሴንቲሜትር በሚለው ያዙት። ውጭ አገር ላይ በሬም የሚሆን ጎሽ እንዲህ ሲረዝም ጊነስ ቡክ ላይ ይመዘገባል። እኛ ሀገር ቢሆን ለበዓል ገበያ ላይ ወጥቶ ይሸጥ ነበር። አስባችሁታል ይሄን በሬ ብትበሉት? ሻኛውን ግን አይታችሁታል? ምን የሆነ ለማንኛውም ኪንግ ኮንግ ከዚህ በኋላ ፊልም ላይ ሳይሆን የዓለማችን ግዙፉ ጎሽ ጎሽ ጎሽ። ለልጇ ስትል ተወጋች። ልጁም አድጎ ጊነስ ቡክ ላይ ተመዝግቧል። መንግስት ለሰባት ዓመታት አቅዶ ያልሰራውን ግድብ አይጦች ሰርተው ጨረሱት። የእኛ ሀገር መንግስት አይደለም፣ ሌላ ነገር ነገሩ ወደ ቼክ ሪፐብሊክ ይወስደናል። መንግስት በአንድ ወንዝ ላይ ለመስራት ያሰበው ግድብ ዛሬ ነገ ሲባል ሳይሰራ ሰባት ዓመታትን ይፈጃል። በወንዙ ዙሪያ የሚኖሩ አይጦች ጠብቀው ሲሰለቻቸው ለምን እኛ ራሳችን አንሰረው በማለት በሁለት ቀናት ብቻ ግድቡን ሰርቶ አጠናቀዋል። በእርግጥ አይጦች አይደሉ ቢቨር የሚባል የአይጥ ዝርያ ነው። ግን ያው እኛ አገር ስለሌሉ የአይጥ ዝርያ ስለሆኑ አይጦች በሚል እንይዛቸዋለን። በርዲ ወንዝ ተብሎ የሚጠራው ቦታ ላይ ያለው የውሃ ፍሰት በግድ ብጡት ምክንያት እየቀነሰና እየጠፋ በመምጣቱ መንግስት 30 ሚሊዮን ዩሮ አውጥቶ ለመስራት ለሰባት ዓመታት ሲያቅድ እንደነበር ተነግሯል። እነዚህ አይጦች የሥራ ማስኬጃ ሳይጠይቁ ሲሚንቶና ፌሮ አምጡልን ሳይሉ ጉቦ ሳይቀበሉ እንዲሁም ጉዳይ ለማስፈጸም ቀበሌ ሳይመላለሱ በሁለት ቀን ትጋት ብቻ አስፈላጊውን ነገር ማድረጋቸው አስደናቂው ዜና ሆኖ አልፏል። ይሸለሙ አይገባችሁም? ታዲያ እነዚህ ይሸለሙ ይገባል። ግንባር ቦታ ላይ መሬት ይሸለሙ፣ የክብር ዶክተሬት ይሰጣቸው፣ መንግስት ከድመት የሚጠብቁ ወታደሮችን ይቅጠርላቸው። በጣም ቀደም ብዬ እንዳልኳችሁ ቢቨርስ የሚባሉት እነዚህ አይጥ ዝርያዎች ሀገራችን ውስጥ የሉም እንጂ አባይን ገደብ በሳምንት ውስጥ ይጨርሱት ነበር እያሉ ነው የሚሉ ሰዎች አሉ። ስገምተው ወደ ኢትዮጵያ እንዳይገቡ ያደረገችው ግብፅ ትመስለኛለች። ከገቡ እነዚህን አይጦች ከድመት ሳይሆን ከግብፅ ነው እንጠብቃቸው የሚገባው። የቻይናዋ ርዕሰ ከተማ ቤጂንግ አስገራሚ የሆነ የግማሽ ማራቶን ውድድር ለማዘጋጀት ደፋ ቀና ያለች ነው። በሺዎች የሚቆጠሩ ሯጮች ከበርካታ ባለ ሁለት እግር ሮቦቶች ጋር ውድድር ያካሂዳሉ ተብሏል። የቻይናዋ አንጋፋ የሮቦት አምራች ኢታውንና ቴስላን ጨምሮ በርካታ ዓለም አቀፍ ሮቦት አምራች ድርጅቶች ለዚህ ሩጫ በሚመጥም መልኩ ሮቦቶችን እያዘጋጁ ነው። ሮቦቶቹ በሩጫው ላይ ሊገጥማቸው የሚችለው ብቸኛው ችግር የባትሪ ጉዳይ እንደሆነ ባለሙያዎች እየተናገሩ ነው። ይህን ችግር ለመፍታት የሩጫ አዘጋጆቹ ግማሽ መንገድ ላይ ባትሪ እንዲቀይሩ ፈቅዶላቸዋል። ከባትሪ ችግር ውጭ ያለ ድካም፣ ያለ አየር ሁኔታ ገደብ እና ያለ መንገድ መሳሳት ሩጫውን የማሸነፍ ከፍተኛ ዕድል እንዳላቸው ተዘግቧል። በነገራችን ላይ ቤጂንግ ላይ የሚካሄደው የሩጫ ውድድር ላይ የሚያሸንፈው ሰውም ሆነ ሮቦት ረብጣ ረብጣ ገንዘብ ይሸለማል። ያው ሮቦት የማሸነፍ ከፍተኛ ዕድል ተሰጥቶታል። ሮቦት ሲያሸንፍ አስቡት። ደግሞ የኛ ገር ሮቦት ቢኖር ደግሞ አስቡት አሸንፎ ዋው! የኢትዮጵያ ሮቦት አሸንፎ ሚሊየን ዶላር ተሸልሞ መገናኛ ላይ ፎክስ ይሰራል ከደራርቱ ህንፃ አጠገብ